ይህ ሀሌታ ቲቪ ነው። የሰዓቱን ሰበር ዜናዎች ይዘን መጥተናል። ዋና ዋናዎቹን እናስቀድም። እስራኤል ከ60 በላይ ኢላማዎችን ሙሉ በሙሉ አውድም ያለው አለች። ግዙፉ የቻይና አውሮፕላን በኢራን መገኘቱ ውዝግብ ፈጥሯል። የኢራን ኑክሌርን ሳናውድም በፍጹም የሚቆም ነገር የለም ለዚህም አሜሪካ ብትኖርም ባትኖርም እኛ ብቻችንን በቂ ነን ብለዋል ቤንጃሚን ኔታንያሁ። አዲስ የምትቀላቀሉን ሰብስክራይብ ማድረግ እንዳይረሳ፣ ዜናዎቻችንን ሰምታችሁ ላይክ ማድረግም እንዲሁ። ወደ ዜናዎቹ አመራን። የቻይና ሚስጥራዊ አውሮፕላን ኢራን ገብቷል። የእስራኤልና የኢራን ጦርነት ተባብሶ ሲቀጥል ሀያላኑ ጎራ ለይተው ሊተጋተጉ የተቃረቡ ይመስላል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራንን ልደበድብ እችላለሁ፣ ኢራን እጇን ትስጥ፣ የኢራኑ ሁለንተናዊ መሪ አያቶላ ካሊሃሚኒ የት እንደተደበቁ አውቃለሁ፣ መግደልም እንችላለን ማለታቸውን ተከትሎ የሩሲያና የቻይና መንግስታት አሜሪካንን ክፉኛ እያወገዙ ይገኛሉ። የሩሲያው ፕሬዝዳንት ቭላድሚር ፑቲን አሜሪካ በመካከለኛው ምስራቅ ጣልቃ እንዳትገባ ሲሉ ማስጠንቀቂያ መስጠታቸውን ተከትሎ የአሜሪካው ፕሬዝደንት ዶናልድ ትራምፕ ለቭላዲሚር ፑቲን ምላሽ ሰጥተዋል። እንዲህ ሲሉ ቭላዲሚር ፑቲን ሆይ መጀመሪያ ከዩክሬን ጋር የገባህበትን ጦርነት መፍትሄ ስጥ ነው እያሏቸው ትናንት ምሽት ላይ ቭላዲሚር ፑቲን የአሜሪካ መካከለኛው ምስራቅ ጣልቃ ባትገባ ይመረጣል ትልቅ ዋጋ ትከፍላለች ሲሉ ደግሞ እሳቸው በበኩላቸው ማስጠንቀቂያ ሰጥተዋል ምዕራባውያኑ በአሜሪካ አጋፋሪነት በዩክሬን በኩል ገብተው ሩሲያን አስደብድበዋታል እናማውን ፑቲን በኢራን በኩል ገብተው ምዕራባውያንን መበቀል ይፈልጋሉ ሩሲያ ከዩክሬን ጋር ጦርነቱ ስትገባ ከኢራን ተተኳሾችና ሻሂድ ድሮኖች በካስፒያን ባህር ጭራሮ እንደ ጫነ ግመል በመርከቦቿ እየጫነች መውሰዷ አይዘነጋም። ኢራን ተመተው አይወርቁም የሚባሉ የጦር አውሮፕላንና የስለላ አውሮፕላኖችን መታመጣሏ ከጀርባው የቻይናና የሩሲያ እጅ እንዳለበት ግን ትልቅ ጥርጣሬ አለ። ከትናንቱ ወዲያ ሌሊት የቻይናው ካርጎ አውሮፕላን ከቻይና ተነስቶ በፓኪስታን አድርጎ ኢራን ድንበር ሲደርስ ራዳር ጠፍቷል ሲል ዓለም አቀፉ አቪየሽን አስታውቋል። ያ የቻይና አውሮፕላን ለዚያውም ኢራን አየር ክልልን በዘጋችበት በዚያ ጊዜ ኢራን መግባቱ የምስራቁ ጎራ ማለትም የቻይናና ሩሲያም የሰሜን ኮሪያ ከኢራን ጎን መሰለፋቸውን እርግጥ ያደርገዋል የሚሉ አሉ። የቻይና አውሮፕላን ወደ ኢራን ሲገባ ምን ይዞ ይሆን? ኢራን ብቻዋን ነው ወይ የተዋጋች ያለችው የሚለውንም ጥያቄ ውስጥ እየከተተው ነው። የአሜሪካ አንቶኖቮች እስራኤል መጥተው የጦር መሳሪያ አይነት በአይነቱ ሲያራግፉም ታይተዋል። አሜሪካ ቦምብጣዮቹ ግዙፍ አውሮፕላኖቿን በመካከለኛው ምስራቅ አስደፍጣ አድብተው እንዲጠብቁ እየተደረገ ሲሆን የዶናልድ ትራምፕ ትዕዛዝም ብቻ ይጠብቃሉ። ኢራን የእስራኤልን ከተሞች ክፉኛ እየደበደበች ትገኛለች። በዚህ መሃል ትናንት በቢርሻባክ የሚገኘው ሶርቃ ሆስፒታልን ደብድባለች። የኢራን አብዮታዊ ዘብ ኃይል ይህንንም በኩራት ደበደብኩት ሲል ገልጿል። ግዙፉን የዳይመንድ መሸጫም አብዮታዊ ዘብ ኃይሉ አውድሟል። ይህ እያሉ የስለላ ድርጅት የሞሳድ ጽሕፈት ቤት ሕንጻ አውድሟል። ከሃይፋ ከተማ ከፍተኛ ውድመት የደረሰ ሲሆን የኢራን አብዮታዊ ዘብ ኃይል የሃይፋና የጃፋ ከተማ ነዋሪዎች ለቃችሁ ውጡ ሲል ማስጠንቀቂያ ሰጥቷል። አብዮታዊ ዘብ ኃይሉ ይህንን ይበል እንጂ ትናንት ሕዝብ የሚታከምበትን ሆስፒታል አውድሞ በኩራት ደበደብኩ ብሏል መባሉ ክፉኛ እስራኤልንና የእስራኤል ደጋፊዎችን አበሳጅቷል። ኢራን ፋትሃ ብላ የሰየመችውን ሚሳኤል አውጥታ ወደ እስራኤል አስወንጭፋ ዛሬ ማለዳ በደቡብ እስራኤል ከባድ ፍንዳታት ተሰምቷል። የኢራን ፋታህ ሚሳኤል ከመሬት ተወንጭፎ ወደ ሰማይ ሲምዘገዘግ ላዩ መብረቅ የወረደ የሚመስለው የኢራን የጦር መኮንኖች ተገድለውባት በጽኑ እንዲመቆሟ ያስገርማል። እስራኤል ትናንት ሰፊ ልምምር ስታደርግ ነው አለችው። አየር በአየር ነዳጅ የሚሞሉ የጦር አውሮፕላኖቿ እጅግ ከመሬት በመነሳት የኢራንን አየር ክልል አልፈው ወደ እስራኤል ተመልሰዋል። እስራኤል አራክ በተባለ ቦታ የሚገኘውን የኑክሌር ማብለያ ደብድባ በዋና ከተማ ቴራን ከባድ ፍንዳታ ተሰምቷል። ትናንት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ሚሳይል የተመታውን ሶሮቃ ሆስፒታልን ሲጎበኙ ኢራን ከባድ ዋጋ ትከፍላለች፣ ከእስካሁኑ የበለጠ ጥቃት ይደርስባታል፣ የኢራኑ መንፈሳዊ መሪንም እናስወግደዋለን ሲሉ ተሰምተዋል። የእስራኤሉ መከላከያ ሚኒስትርም እስራኤል ካትስ የኢራን መንፈሳዊ መሪ አያቶላህ አሊ ኻሜኒ በሕይወት እንዲኖር መፈቀድ የለበትም ብለዋል። የኢራን ቴሌቪዥን ጣቢያ በእስራኤል ሳይቨሮች መጠለፉም ተሰምቷል። በ2023 አንዲት ኩርዳዊት ወጣት በትሄራን ሂጃብ አላረግሽም ተብላ በፖሊስ ተይዛ መገደሉ አይዘነጋም። በወቅቱ የኢራን ሕዝብ ግልብጥ ብሎ ወጥቶ የአያቶላህ መንግስትን ተቃውሞ ነበረ። ሴቶች በአደባባይ ሂጃባቸውን እያወለቁ በእሳት እያቃጠሉ ጸጉራቸውን በመጠቅለል እየቆረጡ ነበር የተቃወሙት። ያንን ተቃውሞ ባዚች በተባለ የአያቶላ ታጣቂ ቡድን በርካቶችን ገደለ፣ አቆሰለ፣ አሰረ። ትናንት ታዲያ የሳይበር ጥቃት የተፈጸመበት የኢራን ብሔራዊ ቴሌቪዥን ጣቢያ ሲያሳይ የነበረው ያንን የተቃውሞ ትዕይንት ነበረ። በኢራንም ከፍተኛ ግራ መጋባት ተፈጥሮ ውሏል። የእስራኤል የጸጥታ ኃላፊ ኢታማር ቤን ጊቪር አልጀዚራ በእስራኤል መተላለፍ የለበትም ሲሉ ተናግረዋል። አልጀዚራ ከዚህ በፊት በቴልአቪቭና በዌስት ባንክ በነበረው የእስራኤል መከላከያ ሰራዊት እነዚያን በዌስት ባንክና በቴልአቪቭ የሚገኙትን ቢሮዎቹን መዝጋቱ አይዘነጋም። አሁን በዮርዳኖስ ኦማን ከተማ ቢሮ አድርጓል። ዋና መቀመጫውን ኳታር ዶሃ እንደሆነም ይታወቃል። አንድ የጀርመን ሚዲያ ባልደረቦች በእስራኤል የሚሆነውን ሁሉ ቪዲዮ እየቀረጸና እየዘገበ ሳለ ወከባ ተፈጽሞበታል። እስራኤል የኢራንን አገዛዝ ልክ እንደ ሂዝቦላህና ሐማስ ለማድረግ በጥፍሯ ቆማለች። ሰውነት ውስጥ ገብቶ ደም ሳይነካው ይወጣል የሚባልለት የእስራኤል የስለላ ድርጅት ሞሳድ ኢራንን ሲበረብራት ከርሟል። እናም አንድ ቀን አያቶላህ መንግሥት ጉድ ይሠራዋል ተብሎ ነው የሚጠበቀው ሞሳድ በኢራን በዘረጋው ሰንሰለት የተነሳ ባለሥልጣኖች አይተማመኑም ነው የሚባለው። እንዲያውም አንዳንድ የኢራን ደጋፊዎች የአያቶላ ራሳቸው የሞሳድ ሰላይ ናቸው ሲሉ ጥርጣሬያቸውን ያነሳሉ። ጠቅላይ ሚኒስትር ቤንጃሚን ኔታናዮ አሜሪካ ድጋፍ ብታደርግልን ባታደርግልን የኢራን የኑክሌር ማብሊያን የማውደም ዕቅድ በፍጹም የማይቀር ነው ማለታቸውም የሚታወስ ነው። ዘጠነኛ ቀኑን እየያዘ ባለው የእስራኤልና የኢራን ግጭት የተፈጠሩ አዲስ ክስተቶችም አሁንም ቀጥለዋል። የእስራኤል ጦር የኢራን የኑክሌር ምርምር ኤጀንሲ ዋና መስሪያ ቤትን ጨምሮ ከ60 በላይ የሚሆኑ ይዞታዎችን በቴህራን እና በሌሎች ስፍራዎች ላይ ማጥቃቱን አሳውቋል። የኢራን ሚሳኤል በደቡባዊ እስራኤል ቤርሼባ ከተማ የሚገኘውን የቴክኖሎጂ ፓርክ መምታቱን ተከትሎ በርካታ ሕንጻዎች ወድመዋል። ሞት ባይከሰትም ሰባት ሰዎች ግን በደረሰባቸው ጉዳት ሆስፒታል ናቸው። የዩናይትድ ኪንግደም፣ የአውሮፓ ህብረት፣ የጀርመን፣ የፈረንሳይ ከፍተኛ ዲፕሎማቶች ከኢራን ጋር የውጭ ጉዳይ ሚኒስትሩ ጋር እየመከሩ ነው። ጠብ ያለ ነገር ባይኖርም። ይህ በእንዲህ ሳለ አሜሪካ ብትሳተፍም ባትሳተፍም እስራኤል የኢራንን የኑክሌር ተቋማት ሙሉ በሙሉ የማጥፋት አቅም አላት ሲሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ተናግረዋል። ጠቅላይ ሚኒስትር ኔታንያሁ እንዳሉት የአሜሪካው ፕሬዝደንት ዶናልድ ትራምፕ ቢሳተፉም ባይሳተፉም አሉ፣ እስራኤል የኢራንን የኒውክሌር ተቋማት ሙሉ በሙሉ የማጥፋት አቅም አላት። ብዙዎች ግን ይህንን ጉዳይ ይጠራጠራሉ። እስራኤል ብቻዋን ማውደም በጣም ይከብዳታል ነው የሚሉት በተለይ ዋነኛውን የኑክሌር ተቋም ለማፈንዳት ያንን የሚያስፈልገው ቦምብ አሜሪካ ብቻ ነው ያላት። አሜሪካ ራሱ እስከዛሬ ያንን ቦምብ ተጠቅመው አታውቅም። ይሁንና ትናንት ወደ እስራኤል በግዙፍ አውሮፕላኖች ተጭኖ ተጓጉዞ እዚያም ደርሶ ዝግጁ ሆኗል። ኔታንያሁ ይህን የተናገሩት ዋይት ሀውስ ትራምፕ በሚቀጥሉት ሁለት ሳምንታት ውስጥ ጣልቃ መግባት አለመግባታቸውን ይወስናሉ ከማለታቸው በፊት ነው። የወታደራዊ ጉዳይ ተንታኞች እስራኤል የኑክሌር ጦር መራ ግብር ዋነኛ ክፍል የሆነው ፎርዶው የነዳጅ ማበልጸጊያ ፋብሪካን ለማጥፋት የአሜሪካ እገዛ ሊያስፈልጋት ይችላል ብለው ያምናሉ። በሁሉም ኢላማዎቻችን ሁሉንም የኑክሌር ተቋማት የማስወገድ አቅም አለን ያሉት ኔታንያሁ ግን የፕሬዝደንቱን ለመቀላቀል ይፈልጉ እንደሆነ ወይም እንደማይፈልጉ የሚወስኑት እርሳቸው ናቸው ብለዋል። ኔታንያሁ አክለውም እርሱ ትራምፕ ለአሜሪካ የሚበጀውን ያደርጋል፣ እኔም ለእስራኤል የሚበጀውን ነው የማደርገው ብለዋል። ኮም ጨጭ ብለው በሌላ በኩል የፈረንሳዩ ፕሬዝደንት ኢራን ለመደራደር ፈቃደኝነቷን ልታሳይ ይገባል ብለዋል። የፈረንሳዩ ፕሬዝደንት ኢማኑኤል ማክሮን ከእስራኤል ጋር ያለው ግጭትን ለማስቆም ፈረንሳይን ጨምሮ አውሮፓ አገራት ለኢራን የዲፕሎማሲ ፕሮፖዛል እንደሚያቀርቡ ተናግረዋል። ማክሮን ፕሮፖዛሉ በአራት ዋና ዋና ክፍሎች መዋቀሩን ገልጸዋል። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በኢራን ስራውን እንደሚጀምር፣ የዩራኒየም ማበልጸግ ስራውም ወደ ዜሮ እንደሚያሸጋግር ይናገራሉ። የኢራንን የቦለስቲክ ሚሳይል እንቅስቃሴ መቆጣጠር ሌላው እቅድ ነው። ኢራን በቀጠናው አሉ የተባሉ ተዋጊ ቡድኖች ላይ የምታደርገውን የገንዘብ መሆኔ መሳሪያ ድጋፍ ታቆማለች። በኢራን ውስጥ ያሉ ታጋዮችን ነፃ ማውጣት፣ ይህም በኢራን እስር ቤት ውስጥ የታሰሩ የውጭ ዜጎችን ያካትታል ይላል እቅዱ። ኢራን የምናስቀምጠው ፕሮፖዛልን በተመለከተ በመድረኩ ተገኝታ ለመደራደር ፈቃደኛ መሆን አለባት ሲሉም ማክሮን ለጋዜጠኞች ተናግረዋል።